ብስምላህ አራህማን ራሒም እጅግ በጣም አዛኝና በጣም ሮህሮህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቆድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ በዛሬው የነቢያት ታሪክ አምድ ፕሮግራም የአባታችን አደም ዐለይ ሰላም አሟሟት ታሪክን ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርቧል። ቆይታችሁ ከኔ ጋር ይሁን የቃቢል ትውልዶች ይበዙ ጀመር መሃከላቸው ጸያፍ ወንጀል ተስፋፋ ግጥ አላህን እንጂ ሌላን አላመለኩም አታትን አላመለኩም ጸያፍ ነገርን መተግበር የአደምን አለይ ሰላም ህግጋት መቃረንና ጸያፍ ወንጀል ተስፋፋ አላህም ማመፅ በዛና አላህም መፍራት በመሃከላቸው መነመነ መሃከላቸው ፀያፍ ነገር እጅግ በዛ። በቃቢል ልጆች መካከል ለተከሰተው የፀያፍ ተግባር ታሪክን እንመልከት። በህይወት ቆዩና ብዙ ዘመን አለፈ። ወጭ በሁለት ተከፈሉ። የጥመት ባልተቤቶች ከቃቢል ጋር ሲወግኑ፣ የነነት ባልተቤቶች ደግሞ ከአደም ጋር ሆኑ። አደም 960 ዓመታት ኖረ። መጀመሪያ የተቀደረለት ዕድሜ 1000 ዓመት ነበር፣ ግን ከዕድሜው 40 ዓመት ተቀነሰበት። እንዴት? ቱርሚዚና ሌሎችም በዘገቡት ብዙ ሐዲሶች በሙስሊም መስፈርት ሰሂህ ሐዲሶች ሲሆኑ፣ አቡ ሁረይራ ረዲያላሁ አንሁ እንዳወሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ሱብሓነሁ ወተዓላ አደምን በፈጠረው ጊዜ ጀርባውን እንዳበሰው፣ ከጀርባው የሰዎች እስትንፋሶች ሁሉ ወጡ። እስከ ፍርድ ዕለት ያሉ የትውልዶቹ እስትንፋሶች ወጡ። አላህም በእያንዳንዱ ነፍስ ዐይኖች መካከል የብርሃን ፍንጥቅታን አደረገ። ሁሉም የብርሃን ምልክቶች ነበራቸው። ከዚያም ወደ አደም አቀረባቸው። አደምም አላህ ሆይ እነኚህ ማናቸው ብሎ ጠየቀ። አላህም እነኚህ ዝርያዎችህ ናቸው ብሎ መለሰለት። አደምም ከነኚህ ዝርያዎች መካከል አንድን ሰው ተመለከትና በዐይኖቹ መካከል ያለው የብርሃን ፍንጥቅታ እጅግ አስገረመው። ማለት በአይኖቹ መካከል ያለው ብርሃን ከሌሎች ለየት ይል ነበርና አስገረመው። አደምም ይህ ሰው ማን ነው ብሎ ጠየቀ። አላህም ይህ ከትውልዶች ከመጨረሻዎቹ የሆነ ህዝቦች ነው፣ ዳውድ ይባላል አለው። ጌታዬ ሆይ እድሜውን ስንት ተደረክለት ብሎ ጠየቀ። አላህም ስልሳ አመት አለው። ጌታዬ ሆይ ከኔ እድሜ አርባ አመት ቀንስና ጨምርለታለው አላህ ስብሐንሁ ወታዓላ በችሎታው ይህንን አደረገለት። በሐዲስ እንደ ወረደው የአደም አላይ ሰላም ዕድሜ በተጠናቀቀ ጊዜ ሞት መልአክ መጣበት። በጊዜው ዕድሜው 960 ዓመት ነበር። ቢያት ዕድሜያቸውን ያውቃሉና እድሜው 1 ሺህ ዓመት እንደሆነ ያውቅ ነበር። ለሞት መልአክም ምነው ከዕድሜ አርባ ዓመት ይቀር የለም እንዴ ሲል ጠየቀው። ለልጅህ ለዳውድ አርባ ዓመት ሰጥተሃል አይደል እንዴ አለው። መልእክተኛ ሰለላሁ አለይሂ ወሰለም እንዲህ አሉ። አደምም ካደ። በዚህም ምክንያት ትውልዶቹ ቃላቸውን ያጥፋሉ። እነሱም ካደና፣ ክህደት በዝርያቸው ተገኘ። ረሳ። ለምን ካደ? ስለ ረሳ ነው። ረሳምና፣ መርሳት በዝርያቸው ተገኘ። ተሳሳተም፣ እናም በትውልዶቹ ውስጥ መሳሳት ተገኘ። ተሳሳተ፣ ረሳ፣ ካደ። ይህን አውቁ አላደረግም። ግን ይህ ከሰው ልጅ ባህሪ ሆነ። ሰዎች ይክዳሉ። ለአንድ ሰው እንዲህ አድርግሃል ትለዋለህ፣ አላደረግኩም ይልሃል። የሰው ልጅ ረሺ ነው፣ ይክዳል፣ ይረሳል፣ ይሳሳታል። ይህ ከኒስያን እርሳና ነው። ለዚህም ነው የሰው ልጅ አልኢንሳን የተባለው እርሱ በብዙ ስለሚረሳ ነው። አደምም

ሺዝን ጨመረላቸው። ይህም ሐቢል ከተገደለና አደም ከባድ ሐዘንን ባዘነ ጊዜ ነበር። ሰሒሕ በሆነ ሐዲስ አቡ ዘር ረዲያላሁ አንሁ ረሱል ሰለላሁ ዐለይሂ ወሰለም እንዳወሩት አላህ ስብሓንሁ ወተዓላ አንድ መቶ አራት መጻሕፍትን አውርዷል። ከአላህ ወደ ሰው ልጆች የወረዱ መለኮታዊ መጻሕፍቶች ቁጥራቸው አንድ መቶ አራት ነው። ከእነዚህ መካከል በሺዝ ላይ ብቻ ሀምሳ መጻሕፍትን አውርዷል። ለነቢያት ከተወረዱ መጻሕፍት መካከል አላህ ሱብሐንሁ ወታዓላ ሐምሳዎቹን ለአደም ልጅ ለሆነው ለሺዝ ነው ያወረደው። የሰው ልጆች ለማደራጀት የወጡ መተዳደሪያዎችና ሕግጋት ያሉባቸው መጽሕፍት ናቸው። የሰው ልጅ ሕይወት መሰረቱ መደራጀትን መቀናጀትን ስለሚፈልግ ነው። አደም ሺዝን እርሱ ዘንድ ካለው ዕውቀት አብዛኛውን አስተማረው። ግን አደም ዘንድ ያለውን እውቀት ሁሉን መጨበጥ አልቻለም። ለምን? አደም አለይሂ ሰላም በቀጥታ ከአላህ ሱብሓነሁ ወተዓላ የተመራ በመሆኑ ነው። አደም ታላላቅ እውቀቶችን ተማረና እጅግ ሊቅ ሆነ! ሰዎችን የነገሮችን ስሪትና ስልጣኔ ያስተምር ጀመር። ሰዎችን ስራን፣ ስልጣኔን፣ የቀንና የሌሊትን አቆጣጠር አስተማራቸው። በእንዲህ መልኩ ነው በሐዲስ ላይ የተቀመጠው በዚያን ጊዜ የነበረውን የአምልኮ ሥርዓት አስተማራቸው አላህን እንዴት እንደሚያመልኩ አመላከተው ኢማሙ አሕመድ በዘገቡት ሐዲስ አቡ ዙሙራ አሳዕድይ ባወሩት ሐዲስ ውስጥ በመዲና ውስጥ አንድ ሊቅ ሲናገር አየሁና ማነው ሲል ጠየኩ ይላሉ ይህ ዑበይ እብኑ ከዓብ ነው አሉኝ ረዲያላሁ አንሁ ከተከበሩት ታላላቅ ሶሃቦች ነው በቁርአን እና የቁርአን ትርጉም በማስተማር ከታላላቅ ሊቃውንት መካከል ነው። ኡበይ እብኒ ካዓብ ረዲያላሁ አንሁ ሲናገሩ ሰምቶ ከኡበይ እብን ካዓብ ከሆነ ዘገባ እንዲህ ይላል። አደም ሞተ። አደም ሞት በመጣበት ጊዜ ለልጆቹ እንዲህ አለ እኔ ከጀነት ፍሬዎች አይነት ከጀልኩ አላቸው። የጀነት ፍራፍሬ በስማቸው እንደ መድረስት ፍሬዎች ናቸው። ሩማን፣ ወይን እነኚህ ሁሉ በጀነት ውስጥ አሉ። ግን የዚህ ዓለም ፍሬዎች ይነጥባሉ፣ ይበላሻሉ። የጀነት ፍሬዎች ግን አይነጥቡም፣ አይበላሹም። የዚህ ዓለም ፍሬዎች ጣዕማቸው የተለመደ ነው። የጀነት ፍሬዎች ግን ጣዕማቸው እጅግ የሚጥምና የተለየ ነው። አደም አምሳያዋ ጀነት ውስጥ ካሉ ፍሬዎች መብላት ፈለገ። ፍራፍሬ ፍለጋ ልጆቹ ተሰማሩ። ከዚያም መላእክትን አገኙ። መላእክቱ አብሯቸው ከፈን የውሃ መያዣ መቆፈሪያ፣ ማጠቢያና ማሰሪያ ይዘዋል። የመቀበሪያና የአስክሬን ማዘጋጃ መሣሪያዎችንም ይዘዋል። እንዲህም አሏቸው የአደም ልጆች ሆይ ምንድነው የምትፈልጉት? አባታችን ተሟል፣ ከፍራፍሬዎችም ፈልጓል አሏቸው። መላእክቱም በሰው መልክ ነበር ያገኟቸው። መላእክቱም ተመለሱ። አባታችሁ አብቅቷል አሏቸው። የአባታችን ሞት ቀርቧልና ምግብን የሚፈልግበት ምክንያት የለውም ማለታቸው ነው። መላእክቱ መጡ። እናታችን ሐዋ ስታያቸው አወቀቻቸው። አደምን የሙጥኝ ብላ አቀፈችው። እንዲሞት አልፈለገችም። አደምም ገለል በይልኝ ከኔ ራቂ እነሆ የተሸነፍኩት ባንቺ ነው አላት። አንቺ ነሽ ከዛ ፊቱ እንድበላ የገፋፋሽኝ አላት። ደግሞ አሁን ሌላ ነገር ማድረግ ፈለግሽ አላት። እኔና የጌታዬ መላእክት ተይን አላት። ከዚያን የሞት መላእክትም እስትንፋሱን ወሰደና፣ መላእክቱ አስክሬኑን አጠቡት፣ ከፈኑት፣ አዘጋጁት፣ ቆፈሩለት፣ ለሀድ አዘጋጁለትና ቀበሩት። ከመቅበራቸው በፊትም ሰገዱበት። ቀጥለው ቀብር ውስጥ ካስከቡት በኋላ አፈር መለሱበት። ከዚያንም ለአደም ልጆች እንዲህ አሏቸው፣ የአደም ልጆች ወይ ይቺ ደንባችሁ ነች። ከዛ በፊት ቀብርን አያውቁም ነበር። ቃቢልም ሀቢልን እንዴት እንደቀበረው አያውቅም። ስለዚህም መላእክቱ ቀብር ምን እንደሆነ ሊያስተምሯቸው የፈለገው እናም ይቺ መልእክት ከሰማይ ይዘዋት የወረዱት የቅብር ሥርዓት ሆነች። አደምም ዕድሜ ልኩን አላህን የሚታዘዝ ሆኖ ከቆየ በኋላ በዚህ መልኩ ከዚህ ዓለም በሞት ተሰናበተ። ከዚያች የዛፊቱን ቅጠል ከበላበት አንድ ጊዜ በኋላ አላህን አምፆ አያውቅም። ከዚያች ባሻገር አላህን አመጸ አያውቅም። በምድር በቈየበት በምድር በቆየበት 960 ዓመታት ሁሉ አላህን አላመፀም። እርሱ ራእያና ተምሳሌታችን ነው፣ አደም አለይሂ ሰላም። እናታችን ሐዋ አለይሂ አለይሂ ሰላም እርሱ ከሞተ ከአንድ አመት በኋላ ሞተች። የአላህ ሰላምና እዝነት ባባታችን አደምና በሁሉም ነቢያት ላይ ይሁን። የአባታችን የነብዩላህ አደም አለይሂ ሰላም አሟሟት ታሪክ ይህን ይመስላል። የዛሬን በዚህ ያበቃው የአላህ ፈቃድ ሆኖ በሌላ ተመሳሳይ ታሪክ እስክንገናኝ ያ አላህ ሰላም።